ጤና ይስጥልኝ! ክቡራትና ክቡራን የጨው ሚዲያ ቤተሰቦች ስለምትከታተሉን እጅግ አድርገን እናመሰግናለን። ወቅታዊና ተአማኝነት ያላቸውን መረጃዎች ለማግኘት ቻናላችንን ሰብስክራይብ ያድርጉ፣ እንዲሁም ከጎን ያለችዋን የደውል ምልክት ይጫኑ። በመቀጠል እንግዲህ ተወዳጁ አርቲስት ቴዲ አፍሮን በተመለከተ የደረሰኝንና ልቤን የነካውን ጽሁፍ በንባብ አቀርብላችኋለሁ። ከዛ በመቀጠል ደግሞ አቶ ወርቅነህ ገበየው ልጃቸውን ከመዳራቸው ጋር ተያይዞ የተጻፈ ጽሁፍም እንዲሁ ደርሶኛል። እሱንም በንባብ አቀርብላችኋለሁ። አብራችሁኝ ቆዩ። በቅድሚያ ነጻ ብዕር ስለ ቴዲ አፍሮ ሲጽፍ እንደዚህ ብሏል። በኢትዮጵያ የሙዚቃ ስራ በአልበም ሽያጭ ተወዳዳሪ የማይገኝለት ቴዲ አፍሮ አርባ ሚሊዮን ብር የሚገመት የሙዚቃ ሥራ ለአንጋፋ አርቲስት አበርክቷል አለ። በዘገባውም ሲቀጥል ለአስር አንጋፋ አርቲስቶች በአንዴ የሚከፈላቸው ክፍያ ለእርሱ ለብቻው ከሚከፈለው ክፍያ ጋር ሲነጻጸር በፍጹም የተለያየ ነው ብሎ ተናገረ። ቴዲ አፍሮ እጅግ ደግ ነው። ቴዲ አፍሮ ቸር ነው። ይህ ሰው አልበም ሰርቶ ካጠናቀቀ በኋላ አሁን ላይ ባለው የሽያጭ ዋጋ እስከ 40 ሚሊየን ብር ድረስ የሚከፈለው አርቲስት ነው። በመድረክ ስራም ውድ ተከፋዩ እርሱ ነው። ቴዲ ከስምንት ሙዚቃዎች በላይ ለኩኩ ሰብስቤ ያበረከተላት በነፃ ነው ብሏል። አክሎም ደግነቱን ሲያስረግጥ ይህንን አልበም ለራሱ ተጫውቶት ለገበያ አቅርቦት ቢሆን ኖሮ አከፋፋዮች ያለምንም ቅድመ ሁኔታ የተጠቀሰውን ገንዘብ እንደውም ከዛ በላይ ተጫርተው ለመግዛት እንደሚረባረቡ ግልጽ ነው ብሎናል። ቴዲ አፍሮ ለሚወዳትና ለሚያከብራት አርቲስት ያለ አንዳች ክፍያ በነፃ አበርክቶላታል። ይሄ በጣም ከደግነት በላይ ነውና ቴዲ አፍሮ እንዲህ አይነት አልበም እንድናደምጥ ስለተጋ እናመሰግነዋለን፣ ብሎናል በንባቡ ከሦስት ዓመት በፊት ይመስለኛል ቴዲ አፍሮ ጋብዞኝ አቡጉዳ ስቱዲዮ ሄጄ በነበረበት ወቅት ከሚወጣው አልበሙ ላይ የተለያዩ ሙዚቃዎችን ካደመጥን በኋላ ስለ አንድ የፍቅር ዘፈን በተለየ ሁኔታ አወራኝ። ያም ደስ የሚል የፍቅር ዘፈን እንደ መነሻ ሐሳብ የተደረገው በኩኩ ሰብስቤና በቤተሰቦቿ እንደሆነ አጫውቶኝ ነበር። በነበረን ጭውውት የተረዳሁት ቴዲ ለኩኩ ትልቅ ክብር እንዳለው ነው። ኩኩም እንዲሁ ለቴዲ አፍሮ ልዩ ክብርና ፍቅር ያላት ባለሙያ ናት። ስለዚህ ለቴዲ ረጅም ዕድሜና ጤና እንመኛለን ብሎናል። በመቀጠል ስለ አቶ ወርቅነህ ገበየው የደረሰንን ደግሞ እናስከትል። ተስፋዬ ማሞ ይባላሉ። የጽሑፉ አዘጋጅ እንዲህ አሉ። እድሌ ሁሌም የሚያስቀምጠኝ በሚያቃጥለው በኩል ነው። አቶ ወርቅነህ ገበየው ከማንም ጋር በየትኛውም ደረጃ ሊኗኗሩ እንደሚችሉ በቅርበት የሚያውት እድል ነበረኝ። ቀደም ባለው ዘመን የሩቅ ሰላምታ የነበረን ቢሆንም ከወርቅነህ ገበየው ጋር በቅርበት የመተዋወቅ እድሉን ያገኘነው በወረሃ ሰኔ 203 ዓ ም ላይ ነበር። የተዋወቅነውም ሁለታችንም ሰዓሊተ ምህረት አካባቢ ይገኝ በነበረው በሻሌ ሆቴል ጂም ቤት ውስጥ ስፖርት በምንሰራበት ወቅት ነው። ከእርሳቸውም ጋር አቶ ካሳ ተክለ ብርሃን አብረውን ይሰሩ ነበር። አቶ ወርቅነህ ገበየሁ ቀለል ያሉ ፈገግታ ከገጻቸው ላይ የማይጠፋ ጨዋታ አዋቂና ሳቂታ ናቸው። ይህ ሁኔታቸው ብዙዎችን ፖለቲከኛ ናቸው ወይም ባለሥልጣን ናቸው ብለው እንዳይሸሿቸው ይልቁንም ዘና ባለ ስሜት እንዲቀርቧቸው አድርጓቸዋል። በስፖርት ቤቱ ረቡዕ፣ ሐሙስና አርብ ከስፖርቱ በተጨማሪ ስቲም እና ሳውና ስለምንጠቀም ተቀራርቦ ለማውራትና ለመጨዋወት ማለፊያ ድል ፈጥሮልናል። አንድ ቀን ረቡዕ ይመስለኛል ከአካላዊ እንቅስቃሴ በኋላ እስቲም ቦክስ ውስጥ ተገናኘን። እኔ ሙልጌታ ጸጋዬና አንድ ሌላ ሰው ቀድመን ነበር የገባ ነው በእኛ ላይ በአካልም በምንም ግዙፍ የሆኑት ካሳ ተክለ ብርሃንና ወርቅ ነህ ገበየው ተቀላቀሉ ነው። ካሳ እኔ በተቀመጥኩበት በኩል ሲቀመጡ፣ ወርቅ ነህ በእኛ ተቃራኒ ከሌሎች ሁለት ሰዎች ጋር ተቀመጡ። እስቲም ቦክሷ ስድስት ሰው ብቻ የምትይዝ ጠባብ በመሆኗ ሁለቱ ግዙፋን ሲገቡባት ጢቅ አለች። ወርቅ ነህ የተቀመጡት እስቲሙ በሚውለቀለቅበት ጥግ ላይ ስለነበር ወላፈኑ እየገረፈ ሲያስቸግራቸው እግራቸውን ለማሸሽ እየሞከሩ የተለመደውን ሳቃቸውን በማስቀደም እድሌ ሁሌም የሚያስቀምጠኝ በሚያቃጥለው በኩል ነው በማለት በጣም አስፈገጉን። ከዚያ ጊዜ ትንሽ ቀደም ብሎ አቶ ወርቅነህ ገበየሁ የፌዴራል ፖሊስ ኮሚሽን ኮሚሽነር እንደነበሩ ልብ ይሏል። ወርቅነህ ገበየሁ ብዙም የማያካብዱ ቀለል ያሉና በተፈጥሮ ጭምር የዲፕሎማሲ ምስጢር በደንብ የገባቸው ሹም ይመስሉኛል። እንግዲህ ይህን ትውሳ ከአሮኬ ካዝና ያስመዘዘኝ በትላንትናው ዕለት የልጃቸውን ዓለም በማየታቸው ነውና እንኳን ደስ ያለው የዓለም የሲሳይ ጋብቻ ይሆን የሚል መልካም ምኞቴን ለማድረስ ነው። ክቡራን አድማጮች እንግዲህ ለሰዓቱ ብታደምጧቸው መልካም ነው ብዬ የመራረጥኳቸውን መረጃዎች አቅርቤላችኋለሁ። እንግዲህ ከሰዓታት በኋላ ደግሞ በሌላ መረጃ እስከማገኛችሁ ድረስ በያላችሁበት የዓለም ክፍል ቸር ቆዩ።